ቤት መግዛት ፈልገናል፣ ባለ ሶስት መኝታ ሂድና አዲስ አበባ ውስጥ ከሚገኙ የሪል ስቴቶች መካከል የመረጥካቸውን አጣርተህ አንዱ ጋር ባክህን አሉኝ። እኔ ደግሞ ሳጣራ አሁን ካለው ነገር ትንሽ የተሻለ ብዬ ያሰብኩት ዲኤምሲ ጋር መጥቻለሁ። እዚህ ደግሞ ቤት እንዴት ነው የሚሸጠው፣ ምን አይነት ፓኬጆች አሏቸው፣ ምን አይነት ፕሮዳክቶች አሏቸው፣ መቼ፣ በምን ያህል ዋጋ፣ በምን ያህል ጊዜ ውስጥ ያስረክባሉ የሚሉትና ሌሎች ጉዳዮችን በተመለከተ ማብራሪያ የሚሰጠኝ ወዳጅ ከዚህ ሰራተኛ አግኝቻለሁ። ቆይታ እንድትከታተሉና ደግሞ ቤት መግዛት ሀሳብ ያላችሁም ካላችሁ ከዚህ መሰናዶ ስልካቸውን ስለምናስቀምጥላችሁ ታገኟቸዋላችሁ። ተከተሉኝ። እናመሰግናለን በጣም እንግዲህ፣ ዛሬ ያው የተገናኘ ነው የኔ ተመልካቾች አሉ፣ ሚዲያ ተመልካቾች አሉ፣ ተመልካቾች እና ከእነሱ መካከል ባህር ማዶ ያሉ ቤት መግዛት የሚፈረዱ ግን ደግሞ

እና ይህ የሰዎቹም ፍላጎትና ደግሞ ከእናንተ አቅርቦት ጋር የሚመጣጥን ከሆነ ስለዚህ ቤት ይገዛ ነው ማለት ነው። በጣም እናመሰግናለን ምርጫ ስላደረከን እኛን ማለት ነው። እንግዲህ ዴምሲ ሪል ስቴትን እማያውቅ የለም ብዬ አላስብም። በጣም ብዙ ሰዎች ያውቁታል። ለምሳሌ እኛ 29 ዓመታት ያክል ኮንስትራክሽን ላይ የሰራን ትልቅ ድርጅት ነን። በዛ ቆይታችን አዋሳን፣ አርባ ምንጭን የውስጥ ለውስጥ መንገዶች ሰርተናል። አሁን ላይ ደግሞ 16 ኮንትራክተሮች የኢትዮጵያን ሕዳሴ ግድብ እያስገነቡ ይገኛሉ። ከዛ ውስጥ እኛ ደግሞ 59 ቢሊዮን ብር የሚገመተውን ፕሮጀክት እየሰራ እንገኛለን ማለት ነው። ሪል ስቴት ላይ ከመጣን ወደ ሰባት ዓመት ሆኖናል። በዛ ቆይታችን 47 ቪላ ቤቶችን አስረክበናል በሴሚ ፊኒሽ። አሁን ደግሞ በአፓርትመንት ላይ ገብተናል ማለት ነው። አፓርትመንት ላይ ስንገባ ደግሞ ዓመት ከስድስት ወር ያክል ሪሰርች አድርገን ነበር። እዚህ በዋናነት ልንመልሳቸው የሚገቡ ሁለት ጥያቄዎችን አግኝተናል፣ ዴሊቨሪና የፕራይስ ጉዳይ ማለት ነው። ስለዚህ እሱን ሶልቭ ለማድረግ ዴሊቨሪው ላይ አልሙኒየም ፎርምወርክ ቴክኖሎጂ አምጥተናል። ከዛ ደግሞ አፎርደብል የሆኑ ቤቶች አሁን ላይ ብዙ ሪል ስቴት ላይ ወይም ደግሞ ብዙ ገበያው ላይ የሚያሻማው ነገር ጥራት ስትፈልግ ፍጥነት አታገኝም፣ ፍጥነት ስትፈልግ ደግሞ ጥራት አታገኝም። ስለዚህ እነዚህን ነገሮች ማመጣጠል ላይ ነበረ ትኩረት ያደረግ ነው። አልሙኒየም ፎርሞር ካምጥተናል በፍጥነትም ደረጃ በኳሊቲ ደረጃም ደግሞ ያው ዴምስ የ29 ዓመታት ያክል ኮንስትራክሽን ላይ እንደ መስራታችን መጠን ብዙ አይነት ማቴሪያሎች፣ የግንባታ ማቴሪያሎች መኪና ማሽነሪዎች ኮንክሪት ባች ፕላንቶች፣ እነዚህም በሙሉ አሟልተን ነው ማለት ነው። እኛ ይገባ ነው። እንግዲህ አሁን ዛሬ ስመጣ ተልኬ ስመጣ እንዳልኩ መጀመሪያ እንዳጣራ የተፈለገው ዋነኛው ነገር ዋጋችሁ አፎርደብል ነው ወይ? አሁን ይህን መግዛት የፈለጉ ሰዎች ደግሞ እግረ መንገዳቸውንም ደግሞ ይህንን ፕሮግራም የማይተው ቤት የመግዛት እቅድ ያላቸው ሰዎች የዲኤምሲን ቤቶች የመግዛት አቅም አላቸው። አማራጮቻችሁም አማራጮቻችሁን ትነግረኛለ፣ ዋጋቸውን ትነግረኛለ ከዛ ደግሞ ያከፋፈል ቅድመ ሁኔታ እንዴት ነው አድቫንሱ ምን ያህል ነው ከዛ እንዴት ነው የሚከፈለው የሚለውን ነገር አጠራ ርገ ሱንት ደስ ይለኛል እሺ እንግዲህ በፔመንት ጉዳይ ላይ እንደ ዲምሲ ምንም አይነት ጭንቀት ሊገባቸው አይገባም ምክንያቱም እኛ ጋር ፍሌክሲብል አይነት ሜትድ ነው እንጠቀመው ለክፍያ ማለት ነው ክፍያም ራሱ ስትፈጽሙ የግንባታውን ሂደት እያያቸው ነው የምትከፍሉት የግንባታውን ሂደት ተከትሎ ደግሞ መክፈል ለማይችሉ ሰዎች ሀያም ሰላሳ ሺም እያመጡ ቁጠባ አድርገው ቤታቸውን መያዝ የሚችሉበት ኦፕሽኖች አሉ ማለት ነው እኛ ጋር ስለዚህ የፔመንት ጉዳይ አያሳስባችሁ ዋናው ነገር ፕሮዳክቱን ቤታችንን ትወዱታላችሁ የሚለውን ነገር ነው ሀሳብ ሊሆንባቸው የሚገባው ማለት ነው እስኪ ስለዚህ ፕሮዳክቶቻችሁ ለምሳሌ አሁን ዋን ቤድሮም ቱ ቤድሮም ትሪ ቤድሮም እንደዚህ ስቱዲዮ እንደሚባለው ነው ያለው እስኪ እሱ ነገር እንዴት ነው ያለው ጥሩ እኛ ጋር አሁን ከስቱዲዮ እስከ ባለ አራት መኝታ ነው። ባለ አራት አለ። አሁን በአጋጣሚ ባለሶስት ነው ጠይቅ የተባልኩት። እሺ ባለ አራት ካለ ጥሩ ነው፣ በጣም ጥሩ። ያው እንግዲህ የስፋትም ደረጃ ራሱ ሀሳብ ሊሆንባቸው አይገባም። አሁን ለምሳሌ ከበጀት አንጻር ስትረግል የሚያደርግ ደንበኛ ካለ እኛ ጋር ምን እናደርጋለን፣ ባለ አንድም ባለ ሁለትም ገዝቶ ሰፋ ማድረግ ቢፈልግ ወደ ባለ ሶስት መቀየር ቢፈልግ ይቻላል። አንድ ውል ከገባ በኋላ ይቻላል። መቀየር ይችላል። ይቻላል። ለሞዲፊኬሽን እንዲመቹ አድርገን ነው። ይሄ አልሙኒየም ፎርም ወርክ ስትራክቸር ምንድን ነው፣ ቤቶቹን አራት ማዕዘን አይነት ስትራክቸር ይሰጠዋል። መሀል ለመሀል ላይ ደግሞ ቤቱን ሰንጥቆ የሚያልፍ ኮለን አይኖርም፣ አይኖርም። ስለዚህ ቤቱን ለሞዲፊኬሽን ይመቻል፣ ሪዲዛይን ማድረግ ይቻላል ማለት ነው። ሌላ ደግሞ እንዴት ነው፣ ለምሳሌ 69 ካሬ ነው እኛ ጋር ባለ አንድ መኝታ። አሁን የመንግስት ቤቶች ላይ ካየ 44 ካሬ፣ 43 ካሬ ናቸው። ባለ አንድ መኝታ 45 ካሬ ስለዚህ አሁን የእኛ ቤቶች ኔትና ግሮስ ኤሪያቸው የተመጣጣንም ስለሆኑ 69 ካሬ አድርገው ኔት ካሬያቸው 62 ካሬ ነው ማለት ነው። ስለዚህ ቤታቸው ሞዲፋይ ማድረግ ቢፈልጉ ወደ ባለ ሁለት መቀየር እንዲቻል ተደርጎ ነው የተሰራው ማለት ነው። ስለዚህ ሰዎቹ አሁን የሚገዙት ሰዎች የፈለጉበት ጊዜ ሞዲፋይ ማድረግ ቢፈልጉ ቤድሩማቸውን ከፍ ማድረግ፣ መቀነስ፣ የልጆችና መስራት ቢችሉ ይችላሉ ነው ቀለል ባለመልኩ ይቻላል። ሸጋ ነው። ለምሳሌ እንግዲህ አሁን እኔ ዛሬ ከተስማማንና ሄጄ ተመልሼ ከሰዎች ጋር እግረ መንገድ ይህንንም ፕሮግራም አይተውት እኔ ሄጄ ከምገልጽላቸውን በላይ ይህንንም ፕሮግራም ያዩትና አይወደነዋል በቃ መግዛት እንፈልጋለን ቢሉ ምንድን ነው አሁን የመጀመሪያ ፕሮሰስ የሚሆነው ምንድን ነው የሚደረገው? ጥሩ የመጀመሪያ ፕሮሰስ ያው ቤቱን ከወደዱት አይቀር ስምንት ፐርሰንት ነው እኛ ጋር ቅድመ ክፍያ የሚጠበቅባቸው መዋል ብቻ ነው። አሁን አንተ ደግሞ ቅድም ያነሳልኝ ጥያቄ አለ ከባህር ማዶ ላሉ ሰዎች እንዴት ነው የሚደረገው የሚለው ማለት ነው። እኛ ጋር ሁለት አይነት ከባህር ማዶ ለሚኖሩ ደንበኞች የምናስከፍልበት መንገዶች አሉ። አንደኛው ምንድነው፣ ህጋዊ ውክልና ካላቸው በህጋዊ ውክልና እንዲጨርሱ፣ ውክልና ለሌላቸው ደንበኞች ደግሞ ያለውን ነገር ፕሮዳክት ዲስክሪፕሽን በዋትሳፕ ናን አድርገን ከጨረስም በኋላ ከወደዱት ከዛ በኋላ እነሱ 8 ፐርሰንት ቅድመ ክፍያውን ይከፍላሉ። ውሎን በዲኤችኤል እንልክላቸዋል። ስለዚህ እነሱ ጋር ያለውን እና እኛ ጋር የሚቀረውን ኮፒ ፈርመውልን ወደ እኛ መልሰው በዲኤችኤል ይልካሉ። የቤቱ ባለቤት ሆነ። ስለዚህ ባሉበት ሆኖ ቤቱን መግዛት ይችላሉ። የኔ ውክልና አያስፈልግም ማለት ነው። ግዴታ አደለም፣ ግዴታ አደለም። አሁን ሎኬሽን የት ነው ያለው? እሺ፣ ከሎኬሽን ዋይዝ እኛ ጋር አንድ ሳይት ነው ያለን። ለቡ መብራት ኃይል ላይ ማለት ነው፣ እኛው ሳይት ነው ያለ። ከመንገድ አማራጮች ያክል የተወሰነ ነገር ልንገር። ለቡ መብራት ኃይል መስቀለኛው ጋር ነው የሚገኘው። በዚህኛው ሳይድ በኩል ላይ ወደ ጀሞ በጀሞ በኩል አድርገው አውቶቢስ ተራ፣ ጣና ተራ፣ ዊንጌት መሄድ ይቻላል። በዚችኛዋ በኩል ደግሞ ላፍቶ፣ ወሎ ሰፈር፣ ቄራ፣ ቦሌ ድረስ መሄድ ይቻላል። ወደዛ ደግሞ በሃይዌይ በኩል አና ማርያም፣ ሳሪስ አቦ ከዛ በኋላ ቦሌ ኤርፖርት መሄድ ይቻላል። ወደዛ ደግሞ ከተማ መውጫው ቃሊቲ፣ አዳማ መሄድ ይቻላል። በዚች 15 ደቂቃ ደግሞ ወደ ሜክሲኮ ብሔራዊ መሄድ ይቻላል ማለት ስለዚህ ከ20 እስከ 30 ደቂቃ በሚሆን ርቀት ላይ ወደ የትኛው የአዲስ አበባ ሴንተር መድረስ ይችላል። በአካባቢው ደግሞ ምን አለ ሲባል የኛ ሳይት ላይ የልጆች መማሪያ ቦታ ካምብሪጅ አካዳሚ ትልቅ አካዳሚ አለ። የተለያዩ የግል ትምህርት ቤቶች፣ የመንግስት ትምህርት ቤቶችም ጨምራሉ ማለት ነው። ሌላ ደግሞ ሆስፒታል ደረጃ ሎተስ የእናቶችና የህፃናት ሆስፒታል አለ። ሌሎችም አይነት ፋሲሊቲዎች አገልግሎቶች የሚያገኙ ለኢንቨስትመንት ለሚፈልጉ ሰዎች ደግሞ ቻድ ኤምባሲና አፍሪካን ሲዲሲ መሀል ነው የእኛ ሳይት የሚገኘው። እዚህ ሁሉ ነገር የተሟላ ለመሀል ከተማም ቅርብ ነው ነው አክሰሰብል ነው ለሁሉ በትክክል። የደሊቨሪው ላይ እንምጣ ለምሳሌ አሁን ዛሬ ይህንን ፕሮግራም ቀረጽኩ። አዩ የጊዜ ሚዲያ ተመልካቾች እኔ የሚላኩኝን ሰዎች አዩና፣ ውል በተፈጸመ በስንት ጊዜ ውስጥ ነው ደልቨር የምታደርጉት የምታስ አሁን? ምክንያቱም ትልቁ ሪል እስቴቶች ላይ የሚነሳው ትልቁ ችግር ኦንታይም ቃል የተገባውን ቤት አለማስረከብ ነው። ከነበራችሁ ልምድና አሁን ደግሞ እየሰጣችሁ ያላችሁበት የጊዜ ርቀት ምን ያህል ነው? በትክክለሽ ጥሩ ጥያቄ አነሳ። እኛም ቅድም እንደነገርኩ አመት ከስድስት ወር ያክል ሪሰርች ስናደርግ የገዢዎች ሁልጊዜም ጥያቄ ዴሊቨሪ የሚባለው ነበር። ስለዚህ ያንን ሶልቭ ለማድረግ የግንባታ ቴክኖሎጂ አዲስ አምጥተናል። አልሙኒየም ፎርምወርክ ይባላል። የአልሙኒየም እንዴት ነው ኖርማሊ አሁን ባለው ቴክኖሎጂ 28 ቀን ነው ኮንክሪት ለማድረቅ አርማታ ለማድረቅ የሚፈጅብን ጊዜ በዚህ ቴክኖሎጂ ስንጠቀም ግን አርማታ ማድረቂያ ኬሚካሎች አሉን ይሄ የራሱ የቴክኖሎጂው ደግሞ የማድረቅ ፖቴንሻል አለው ማለት ስለዚህ ከሰባት እስከ 14 ቀን አንድ ፍሎር ላይ ያለን ነገር ለምሳሌ ወለሉን ግርግዳውን ኮለሉን የበሩን መስኮቶች፣ የበሩን ኤሪያዎች በጠቅላላ ከሰባት እስከ አስራ አራት ባለቅ ጊዜ እንጨርሳለን። ያኛው ግን ከሆነ ኮለል ለብቻ ታደርቃለ፣ ስላብ ለብቻ ታደርቃለ፣ በርና መስኮት ለብቻ ታደርቃለ። ይህኛው ራሱ ጊዜ ይወስዳል። እኛ የአመት ፕሮጀክትን በሶስት ወር እንጨርሳለን በዚህ ቴክኖሎጂ ብቻ ማለት ነው። ሌላ አድቫንቴጁ ምንድነው? ድምፅና ፍሳሽ አያስተላልፍም። እኛ ሽያጭ ከጀመርን ኦልሞስት አንድ አመት ሆኖናል። በዚህ አንድ አመት ጊዜ ውስጥ የመጀመሪያ ቤቶችን በአመት ከስድስት ወር እናስረክባለን። እነዚህ ከአመት በፊት ስንሸጣቸው የነበሩ ቤቶችን ማለት ነው። አዳዲስ ቤቶቻችንን ደግሞ አዳዲስ ያወጣናቸው ብሎኮች አሉ። እነሱን በሶስት አመት እናስረክባለን ማለት ነው እዚህ ሲበዛ በጣም ከበዛ ምን ያህል ጊዜ ነው? ሶስት ዓመት ሙሉ። ሳይቶን ሻርፖናችሁ ጨርሳችሁ ትሰጣላችሁ? ቤቱ ፉሊ ፈርኒሽድ ነው? እኛ ጋ አሁን ለጊዜው ሴሚ ፊኒሽድ ነው እየሸጥን ያለ ነው። ፉሊ ፊኒሽድ ማለት ሙሉ ለሙሉ አጠናቀው እንዲጨረስላቸው የሚፈልጉ ደንበኞች ካሉ ግን ለነሱም የተሻለ ኦፈሮች አሉ ማለት ነው። እዚሁ እናንተ ዋጋውን አሻሽላችሁ ሰዎቹ በቃ ዝም ብለው እጅ እግራቸውን ይዘው ይገባሉ ማለት? ትክክል። እንደዛ የምናደርግበት ኦፕሽኖች አሉ። ሌላው እንግዲህ አሁን ተወዳዳሪም ለመሆንና እኔም ስመጣ ለምሳሌ የመብራት አቅርቦት የውሃ አቅርቦትና፣ ሌሎች ደግሞ ከዚህ ከሊፍት ጋር ተያይዞ ጋርቢጅ ሹተር ጋር ተያይዞ እነሱስ እንዴት ናቸው? በጣም ጥሩ ጥያቄ ያነሳ። ግን አክቹዋሊ አሁን ሁሉም ሪል ስቴት እኛ እነዚህን ፋሲሊቲዎች አሟልተን ነው የሚሸጡ። እንደ ግዴታ ነው የምንቆጥረው። የተሻለ ኦፈር እንደሰጠን ሳይሆን እንደ ግዴታ አድርገን ነው የምንቆጥረው። አሁን ለምሳሌ ውሃ መሰረታዊ ነገር ነው። የከርሰ ምድር ውሃ እዛው ሳይት ላይ አለ። ኢንፋክት አሁን ራሱ ፕሮጀክቱ እየተካሄደ ያለው በዛ በከርሰ ምድር ውሃ ነው ማለት ነው። እየተገነባም ያለው አሁን እየተገነባም ያለው እሱ ከርሰ ምድር ውሃ ነው። እስከ አስር አመት ያገለግላል። ሌላ ደግሞ ተጨማሪ ምን አይነት አገልግሎቶች አሉ? በአንድ ብሎክ ላይ አምስት ሊፍቶች አሉ። አንድ የእቃ ማመላለሻ ሊፍት ነው፣ አራቱ ደግሞ የሰው ማመላለሻ ሊፍት ነው። ኢንኬዝ እንኳን ማለት እቃ ነውና ብልሽት ሊያጋጥም ይችላል። ሜንቴናንስ እስኪካሄድ ሁለት ሊፍቶች ቢበላሽ ሁለት ባካፕ ሊፍቶች አሉ ማለት ነው። ሌላ ደግሞ እነዚህ ያስመጣናቸው ቢሮ ሲመጡም ራሱ የሚያዩት ሚትስቡሺ ሊፍቶች ነው የእኛ ቢሮ ሊፍቶች ማለት ነው። ስለዚህ አሁን ቤቶቹም ላይ ያመጣናቸው እነሱ ሊፍቶች ናቸው። እነሱ ሊፍቶች ምን አይነት አገልግሎት አላቸው? መብራት በማይኖር ጊዜ ባካፕ ባትሪ አላቸው። እራሳቸው ሊፍቶቹ ባካፕ ባትሪ አላቸው። መብራት በሚኖር ጊዜ ለስድስት ሰዓት ቻርጅ ያደርጋሉ በኋላ ማብራት ሲጠፋ ደግሞ ለስምንት ሰዓት አገልግሎት ይሰጣሉ። ስለዚህ ሊፍት ውስጥ ተዘግቶበት የሚቀር ሰው የለም። ምናልባት ይሄ ልክ ሊቀየር ድረስ የሰላሳ ሰከንድ ቆይታ ሊኖር ይችላል። ከዛ ውጭ ግን ሙሉ ለሙሉ ባትሪዎቹ አገልግሎት ይሰጣሉ። ባትሪዎቹ እንኳን ቢጨርሱ እኛ በብሎክ አንድ ጀኔሬተር አለን ማለት ነው። ስለዚህ በዛ አይነት አገልግሎት የመብራት ምንም አይነት ስጋት አይኖርባቸው ጋርቢ ሹት ደግሞ ሁለት አለ። አንድ የብስባሽ የሚበሰብሱ ቆሻሻዎች ሹት የሚደረግበት፣ ሌላኛው ደግሞ የደረቅ ቆሻሻዎች ሹት የሚደረጉበት። ከዚያ ኢንፋክት ለሁለት አመታት ያክል ዲኤምሲ ፕሮፐርቲ ማኔጅመንቱ ህንፃ ማስተዳደሩን ራሱ ነው የሚይዘው ቤቱን ካስረከበ በኋላ። ስለዚህ በኋላ ላይ ጋርቢ ሹቶቹ እንዴት እንደሚጸዱ ምናምን ስልጣና ለኮሚኒቲ ይሰጣል ማለት ነው። እኛ አሁን ኤርሳከር ተጠቅመን ነው የምናጸደው። በንፋስ ነው የሚጸዱት ማለት ነው። ሸጋ ነው። ስለዚህ አሁን የእናንተ ቤት ቤቶች ከስንት ሺህ ብር ቅድመ ክፍያ ጀምሮ ነው ያሉት? ሚኒመም የሚባለው? አዎ፣ እሺ። እኛ ጋር አሁን ባለአንድ መኝተው ከ432 ሺህ ብር ቅድመ ክፍያ ጀምሮ ቤት መያዝ ይችላሉ። እንደነገርኩ ደግሞ ቅድም ቤቱን ቅድመ ክፍያ ከከፈሉ በኋላ በየወሩ 20 ሺ 30 ሺ ሲያገኙ ክፍያ ከጨረሱ ቤታቸውን እስከሚረከብ ባለ ጊዜ ውስጥ ክፍያቸውን ካጠናቀቁ የቤት ባለቤት መሆን ይችላሉ ማለት ነው። ሸጋም ቆንጆ ነገር የነገርኝ ትልቁ እንግዲህ አሁን ሪልስቴት ገበያው ላይ አጨቃጫቂ የሚሆነው ከጊዜ በኋላ እቃ ጨምሯል ዋጋ ጨምሮ የሚል ሰጥ አገባ አይፈጠርም ወይ እሱ ከዚህ በፊት የነበረ ልምድ ስለነበረ ነው ሌሎች ቦታዎች ላይ እንደዚህ አይነት ነገር አለ እናንተ ጋር ኦኬ ከዚህ ቀደም በነበረው ውላችን ላይ ይህንን ጥያቄ ለመመለስ ምን ነበረ የዶላር ውል ነበር የነበረ ግን አሁን ከቅርብ ጊዜ ወዲህ ዶላር ምን ያህል እንደጨመረ እናውቃለን። ዚህ ብዙ ደንበኞቻችን በዛ ጉዳይ ሊጎዳሉ ብለን ስላሰብን ሙሉ ለሙሉ የዶላር ውላችንን ወደ ኢትዮጵያ ብር ውል አድርገናል ማለት ነው። ወደ ኢትዮጵያ ብር ውል ሲሆን ደግሞ አሁን አንተ ያነሳው ጥያቄዎች እቃ ቢጨምር ይጨምርብኛል የሚሉ ህጎች ይመጣሉ ማለት ነው። ስለዚህ ያንን ሶልቭ ለማድረግ ምን አደረግን? ኢንተርናሽናል ኢንፍሌሽንን መቋቋም የሚችል ፊዲክ የሚባል ኮንቬንሽን አለ፣ ስምምነት አለ። ያ ፊዲክ ምንድን ነው የሚለው ኢንኬዝ ያቤት ቢጨምር መጨመር ካለበት ከ3 እስከ 5 ፐርሰንት ነው በኢንፍሌሽን ደረጃ አልሚው ገዥው መጠየቅ ያለበት የሚል ድንጋጌ አለ። ይሄ ኢንተርናሽናል ስምምነት። ስለዚህ ከ5 ፐርሰንት በላይ አጠይቁ ነው ከሆነ አሁን ለምሳሌ አንድ ሺህ ብር ቢጨምር ብረት እኛ የምንጠይቀው 50 ብር ነው ማለት ነው ስለዚህ እሱም ላይሆን ይችላል ነው እንደው ድንገት ከጨመረ አይደለ። ስለዚህ አሁን ግብይቱ የሚፈጸመው በኢትዮጵያ ብር ነው በኢትዮጵያ ብር ነው። ከዛ ደግሞ ኢንፍሌሽን ካጋጠመ ፊዲክ የሚባል ኢንተርናሽናል ኮንቬንሽን አለ ማለት ስለዚህ ኢንፍሌሽን ካለ የመጨረሻ የሚጨምረው አምስት ፐርሰንት ድረስ። በጣም ነው። አመሰግነው ግልጽ ነው። ምናልባት ሌላ አንተ እንደው ተመልካቾች ማወቅ አለባቸው የምትለው ነገር ከሌለ በስተቀር እኔ ጥያቄዎችን ጨርሻለሁ። ልታሳየ የምትፈልጋቸው ነገሮች ካሉ ግን ለማየት ዝግጁ ነኝ። እሺ፣ ጥሩ፣ በቃ በፍሎር ያለውን አቀማመጥና አጠቃላይ ያለውን ሳይት ፕላን ላሳይህና እንግዲህ ለተመልካቾችም ያንን ታደርሳለን ማለት መልካም። በጣም ደስ ይላል። እንግዲህ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ በመግቢያ እንዳልኩት የጊዜ ሚዲያ ቤተሰቦች ቤት መግዛት የፈለጉ አሉ። ይህንን ጉዳይ እንድጠይቅላቸው በዝርዝር እንድጠይቅላቸው ይነገሩኛሉ። ስለዚህ በደንብ አድርጎ ነው ዝርዝሩን ነገር የነገረኝ። በተለይ ሁል ጊዜ የሚያጨቃጭቁ የደልቨሪ ጉዳይ፣ የዋጋ ጉዳይና ሌሎች ደግሞ ፋሲሊቲዎችን እና ደግሞ ከሎኬሽንም አንጻር የሰማችሁትን ይመስላል አሁን ዲኤምሲ ያለበት ሁኔታ። አንዳንድ ነገሮችን ደግሞ ዞር ዞር ብለን እናያለን ማለት ነው። የዲኤምሲ ቤቶች ላይ ደግሞ ሌሎች ጥያቄዎች ካሏችሁ፣ ያልገቧችሁ ግልጽ ያልሆኑ ጥያቄዎች ካሏችሁ በሀሳብ መስጫ ሳጥን ላይ ያስፈሩልን። ደግሞ የእነሱንም ስልክ ስለምናስቀምጥ እነሱንም ቀጥታ ታገኛቸዋላችሁ ማለት ነው። ቀሪ መሰናዶች አሉን። አሁንም ተከተሉ፣ ቆይታችሁን ከጊዜ ሚዲያ ጋር አድርጉ። ማየት እንችላለን ሁለተኛ መንደር ይህን ነው የሚመስለው ማለት ነው። አጠቃላይ 65 ሺህ ካሬ ሜትር ላይ ያረፈ ትልቅ መንደር ነው የምናስገነባው። እዚህ ጋር ቅድም የነገርኩ 47ቱ ቪላ ቤቶች ያረፉበት ቦታ ማለት ነው። ይሄ 47ቱ ቪላ ቤቶች ከዚህ ቀደም ያስረክብ ናቸው ናቸው ማለት ነው። አሁን አፓርትመንት ያለ ነው እነዚህ ናቸው ማለት ነው። ከዛ በኋላ እያንዳንዱ አፓርትመንት የራሱ የሆነ ቴራስ ይኖረዋል። ይህም ደግሞ አገልግሎቱ ምንድን ነው? በሀዘንም በደስታም ጊዜ የለመድነው ነገር አለ ኢትዮጵያ፣ ድንኳን ጥለን ፕሮግራም ማዘጋጀት ለዚ አይነት አገልግሎቶች ነው። ከታች ሁለተኛ ፎቅ ላይም ሌላ ተጨማሪ ቴራስ ይኖረናል ማለት ነው። ከዛ ደንበኞች እኛ ጋር ቤት ሲገዙ ከጀርባ ያለው ተራራ ነው። ሂልሳይድ አፓርትመንት ነው የምንላቸው ከተራራ ስር ያሉ አፓርትመንቶች። ስለዚህ ደንበኞች እይታ ወደ ተራራ ማየት ይችላሉ። ወደ ዋናው አስፋልት በውስጥ ደግሞ የምንሰጣቸው ሪክሬሽናል ወይም የመዝናኛ አገልግሎት ቦታዎች አሉ ማለት ነው። ወደ እነሱም የሚያዩ ቦታዎችን እንሰጣለን። ከዛ ደግሞ የተፈጥሮ ብርሃን በሁሉም ቤቶች ላይ እንዲገባ ከአንድ ብሎክ እስከ አንድ ብሎክ 9 ሜትር ርቀት ከጀርባ ካለው ልዩነት ደግሞ 13 ሜትር ርቀት እና ከአንድ መንደር እስከ አንድ መንደር ደግሞ ወደ 20 ሜትር ርቀት አድርገናል ማለት ነው። ከዛ በአንድ ብሎክ ላይ ደግሞ እንደምታየው እዚህ ጋር ኦፕን ዳውን ስፔስ ይኖራል። ስለዚህ ሁሉም ቤቶች የተፈጥሮ ብርሃን እንዲያገኙ ተደርገው የተሰሩ ናቸው። ከታች ኮሜርሻል ኤሪያ አለን። ባንክም፣ ፀጉር ቤትም፣ ልብስ ቤትም ቢፈልጉ ከዚህ ሳይወጡ ማግኘት ይችላሉ ማለት ነው። ወደ ሳይቱ አስራ አንድ የሚሆን መግቢያ ቦታዎች ይኖራሉ ማለት ነው። ከዛ ደግሞ እንደምትመለከተው በሁሉም ቤቶች በኩል ላይ በሳሎንና በኪችን በኩል በረንዳ ይኖረናል ማለት ነው። ሁሉም ቤቶቻችን እንደዛ ነው ስታንዳርዳቸው። ስፔሻል የሚባሉ ቤቶች ግን አሉን፣ በመኝታ ቤት በኩል ላይ በረንዳ ያላቸው ከዛ ደግሞ ኤል ሼፕ የሆነ በረንዳ ያላቸው ሁለት አይነት የቪዩ አማራጭ እንዲያገኙ ማለት ነው እሱ አለ ማለት ነው። ይሄ ደግሞ ቅድም የነገርኩ አልሙኒየም ፎርም ወርክ ስለምንጠቀም ቤቱ አራት ማዕዘን የሆኑ ቤቶችን ቦክስ ቱ ቦክስ የሆኑ ቤቶችን እንደሚያገኙ የተፈጥሮ ብርሃን እንደሚገባ ለማሳየት ነው ማለት ነው በኋላ ላይ ለሪዲዛይን ይመቻል የሚለው ለማሳየት። ከዛ ደግሞ አንድ ፍሎር ላይ ያለውን አቀማመጥ ላሳይህና የቤቶቻችን አቀማመጥ አንድ ፍሎር ላይ እንደዚህ ነው። የእኛ ቤቶች አቀማመጥ የተፈጥሮ ብርሃን ኦፕንዳውን የሚገባባቸው ቦታዎች እነዚህ ናቸው። ይሄ ሁሉ ኦፕንዳውን ስፔስ ነው ማለት። ስለዚህ ሁሉም ቤቶች የተፈጥሮ ብርሃን የሚያገኙት ከዛ ደግሞ አራት የሰው ማመላለሻ ሊፍቶች ያልኩህ እነዚህ ናቸው። አንድ የእቃ ማመላለሻ ሊፍት ደግሞ ለብቻ ይሄ ያለ ማለት ነው። ሄቪ ዲቲ ነው፣ አንድ መኪና ጭኖ መሄድ የሚችል ሊፍት ነው ማለት ነው። ጋርቤጅ ሹቶቹ ደግሞ በዚህ በኩል ሁለት አሉ። የዚህ ሊፍት አገልግሎት ምንድን ነው? ድንገት እንኳን ሰው ቢታመም አይበላውና፣ አንድ አምቡላንስ ዘርግቶ መሄድ የሚችል ትልቅ ሊፍት ነው ማለት ነው፣ እስካሉበት ደረጃ። ከዛ ደግሞ እዚህ ጋር ኤሌክትሪካል መካኒካልና የፍሳሽ ማስተካከያ ቦታዎች አሉ ማለት ነው። ደንበኛው ቤቱን ሳይከፍት እዚህኛ ፍሳሾችን ኤሌክትሪካል፣ ሜካኒካል ነገሮችን ማስተካከል እንችላለን ማለት ነው። ከዛ ደግሞ ያው አንተ የመረጥከዋ አንድ ባለሶስት መኝታ ስለሆነ ያቺን ባለሶስት መኝታ ምን ትመስላለች የምትለውን እኒና ባለሶስት መኝታ እንደዚህ ነው የእኛ ቤቶች ዲዛይናቸው። ዋናው በር በዚህ በኩል ነው። እንደገባችሁ ቀጥታ ሳሎን አይገኝም። እኛ ጋር ኮሪደር ሎቢ ኤሪያ ነው የሚሆነው። ይህም አገልግሎቱ ምንድነው? ነው ማወራ አስቤዛ ገዝታ ከሆነ መጀመሪያ ኪችን አስቀምጣ መሄድ ትችላለች። ቤት ውስጥ የልደት የምርቃት አይነት ፕሮግራም ቢኖር ለአባወራ ደግሞ ከስራ ሲመጣ ማስተር ቤድሮም ገብቶ ሻወር ወስዶ ልብሱን ቀይሮ ወደዚህ ጆይን እንዲያደርግ ማለት ነው። ስለዚህ ያ ነው አገልግሎታቸው ከዛ በኋላ በስተግራ በኩል ይሄ ደግሞ እኛ ጋር ፓተንት ራይት የተመዘገበ አንድ ትልቅ ፕሮጀክት አለን። አሁን እኛ ጋር ቪላ ቤት አፓርትመንት ሆኖ እንደ ቪላ ቤት እንዲሁም ሰርቪስ ኳርተር የምትባል ኮንሰፕት አለች ማለት ነው። ይህንን ፓተንት አስመዝግበነዋል። እንዴት ነው አገልግሎቱ ምንድን ነው? ሰው መጀመሪያ እንደገባ ዋናውን ቤት ሳይሆን ሰርቪስ ቤቶችን ያገኛል ማለት ነው። ከዛ በኋላ በዚህ በኩል ኪችን ይኖራል። በኪችኑ በኩል በረንዳ ይኖራል። የሰራተኛ ክላስ አለ። ከዛ መታጠቢያ ክላስ አለ። እዚህ ጋር ደንበኛው ተጨማሪ ሁለተኛ በር ማዘጋጀት ይችላል። አገልግሎቱ ምንድነው? ምናልባት ለቫኬሽን ቢወጡ የቤት ውስጥ ረዳታቸው ዋናውን ቤቶች እንዳትጠቀም ከፈለጉ ይህንን አይነት አገልግሎት ይሰጣል ማለት ነው። ከዛ ደግሞ ተጨማሪ የላውንደሪ ክፍል፣ የስቶር ክፍል ደግሞ ተጨማሪ ይኖራሉ ማለት ነው። ስለዚህ እኛ ጋር የሰራተኛ ክላስ ያሰኛት ሌሎቹ መኝታ ቤቶች እንዳለ መስኮት አላቸው እንደምታየው የእሷ ክላስ ግን መስኮት የላት ስለዚህ ሰራተኛ የሌለው ግን ይህንን እንደ ጌስት ሩም መጠቀም ይችላል ማለት ነው። ስለዚህ እኛ ጋር ባለ ሶስት መኝታ ብሎ ሲገዙ አራት መኝታ፣ መታጠቢያ ደግሞ ሶስት መታጠቢያ፣ ተጨማሪ ላውንደሪና ስቶር ክፍሎች ይኖራሉ ማለት ነው። ሳይት ላይ ደግሞ ያለውን ነገር ማየት ይቻላል። እሺ አመሰግናለሁ። ሌላ ተወደዳቸው የተወደዳቸው የጊዜ ሚዲያ ቤተሰቦች አሁን ደግሞ ሳይት ላይ ነው የመጣ ነው። ቅድም ሚኪ በዝርዝር ያስረዳንን የሚገዙ ቤቶችና እየተሸጡ ያሉ ቤቶች እዚህ ላይ ናቸው ማለት ነው። እነሱን ለማየት ነው ቅድም ቢሮ ነበር፣ አሁን እዚህ ነው የመጣ ነው። ሄኖክ ማ ነው ሚኪ ደግሞ ዴቴሉን ይነግረናል ማለት ነው። ተከታተሉ። ያው ፍለፊት ለፍለፊት ነው መሀል ለቡ አደባባይ ላይ ነው ያለነው። አሁን በቃ ይሄ ነው እየተሸጠ ያለው ሳይት አሁን ይሄ ነው መንደሩ ማለት ነው ያለው መንደር አምስት የሚባለው ቦታ ላይ ነው ያለ ነው አሁን የምንገኘው ስለዚህ በአመት ከስድስት ወር የሚረከበው ቤት አንዱ ይሄ ነው ማለት ነው ስንት ጊዜ ነው ይሄ ቤት አሁን ከተጀመረ ከተጀመረ አስራ አንድ ወራችን ነው ወደ አንድ አመት እየተጠጋም ማለት ነው ስለዚህ አሁን ከአንድ አመት በኋላ ያልቃል ከአመት ከስድስት ወር በኋላ ሙሉ ነዋሪዎችን እናስረክባለን ቤታቸው ስለዚህ የተወሰኑቱ ተሽጠዋል እዚህ ላይ ያሉት እዚህ ያሉት አብዛኛው ተሽጠዋል የቀረው ትንሽ ቤት ነው ስለዚህ እዚህ ጋር አሁን ቅድም የነገርኩህ የቃሊፍት ያለ መልህ ቦታ ይሄ ነው ማለት ነው። የቃሊፍት ያለው በዚህ በኩል ይሄ ነው። ሙሉ አምፑላንስ ይዞ መግባት የሚችል መኪና ነው ማለት ነው። አምፑላንሱ ለራሱ መያዝ የሚችል ይሄ ነው። ሄቪዲቲ የሚችለው በዛ በኩል፣ በዚህ በኩል ደግሞ ኖርማል መወጣጫ ደረጃ አለ። ተሻግረን ደግሞ የእሳት አደጋ መወጣጫ ደረጃ አለ ማለት ነው። ኢመርጀንሲ ኤግዚት ማለት ነው። ኢመርጀንሲ ኤግዚት አለ ማለት ነው። ኖርማሊ አሁን ብዙ ሆቴሎች ላይ የተከወነ ስፓይራል የሆነ ደረጃ አወጣት ደጅ በኩል የሚደረግ እሱ አሁን በእሳት አደጋ ጊዜ ብዙ ጊዜ አሁን ለፍጥነት አይሆንም፣ ደግሞ ቁጥርም በዛ ያለ ሰው ይዞ አይወርድም። እኛ ጋ ግን ያንን ምንድነው በኮንክሪት አድርገ ነው። ልክ እንደዚህ አይነት ደረጃ ነው የእሳት አደጋ ማውጫው ማለት ነው። ስለዚህ እዚህ ጋር ደግሞ አራት የሰው ማመላለሻ ሊፍቶች ይኖራሉ ማለት ነው። እያንዳንዳቸው ከ20 እስከ 28 ሰው መቻል የሚችሉ ሰፋፊ ቦታ ነው ማለት ነው። ይህን ይመስላል። ስለዚህ ይሄ አራት አለ ማለት ነው። አራት አለ። ስለዚህ ይሄ ቤዝመንት ኤሪያ ስለሆነ መኪና ማቆሚያ ቦታ ልክ እንደዚህ ይሆናል። ፊት ለፊት ላይ ያሉ ብሎኮች ላይ ደግሞ ይሄ ቦታ የንግድ ሱቅ ኤሪያ ይሆናል ማለት ነው። ይሄ ፓርኪንግ ነው። ቤዝመንት ቤዝመንት ላይ ያለ ነው። ስለዚህ በዚህ በኩል ፊት ለፊት ላይ ያለ ብሎክ ስለሆነ ሱቅ ነው። በጀርባ ፓርኪንግ። ከታች ያሉት አንድ አሳይንድ የተደረገ በቤተሰብ አንድ ፓርኪንግ ይኖራል ማለት ነው። እዚህ ይህን ነው የሚመስለው። የእሳት አደጋ መውጫ ደረጃ ያልኩት ነው።